የሰራዊት ጌታ ቅዱስ አምላካችን እግዚአብሔር ሆይ፣ ስሜ ይቀደስ። አባታችን ነህ አንተ የምታስብልን፣ የምትራራልን፣ የምትጠነቀቅልን ሁል ጊዜ ከጎናችን የማትርቀን ከሰንፋሳችን ይልቅ ቅርብ የምትሰማን፣ የምትራራልን፣ እንደ አይነ ብሌን የምትጠነቀቅልን፣ በቀን በሌሊት የምትጠብቀን አባባ ወዳጃችን አምላካችን አባታችን የቅርብ የምንል ዘመድ ቻችን ወዳጃችን ጓደኛችን አባባ ሁሉ ነገራችን ሁለንተናችን እስትንፋሳችን ህልውናችን አንተነ። ክብርና ምስጋና አምልኮና ውዳሴ ለአንተ ብቻ ይሁን አምላካችን። ጠባቂያችን ነ፣ አምላካችን መሸሸጊያችን ነ፣ አምላካችን ከጠላት መደበቂያችን መኖሪያችን የዘላለም ጌጣችን ክብራችን ማረጋችን ነ። አምላካችን እንዳንተ ማንም የለም። አባባ አንተ ባትዘን ኑሮ በተረሳም በጠፋን ነበር። አምላካችን አንተ ከኛ ጋር ባትሆን ኑሮ ጠላት እግዚአብሔር አምላክ እያሻውን ባደረገብን። እግዚአብሔር እግዚአብሔር አምላክ ጥርሱን ክሻ በሆንን ነበር። አምላክ ሆይ በተረገጥን በባርነትም እግዚአብሔር አምላክ ሆይ ከቀምር በታች በወደቅን ነበር። አምላክ ነገር ግን በአንተ ጥበቃ በአንተ ምሕረት በአንተ ቸርነት በአንተ ኃያልነት በአንተ ፍቅርና ምሕረት ራሂ ሰውነን ኡሜናት እግዚአብሔር አምላኪ ሆይ እናመሰግናለን። ለውለታ ምላሽ ምስጋና እንጂ ሌላ ምንም የለን። ለውለታ ምላሽ አምልኮን፣ ክብርን፣ ውዳሴ ላንተ ሰዋለን በኢየሱስ ክርስቶስ ስም ስሜ የተባረከ የተቀደሰ ይሁን። ሰማይ ዙፋኔ ምድርም የእግረ ማሳረፊያ የሆነችል ኤልሻዳይ አዶናይ ሁሉን ቻይ ሁሉን አዋቂ እድሶ ይስሜ ይባረ እግዚአብሔሮ ገናና ነ እግዚአብሔር አምላክ አንተ አባታችን ባትሆን ኖሮ እግዚአብሔር አምላክ እኛ በተዋረድን ነበር። እግዚአብሔር አምላክ እኛ በወደቅን ነበር። እግዚአብሔር አምላክ እኛ መኖሪያችን ሲኦል በሆነ ነበር። ዛሬ ግን በሰማይ ስፍራ በመንፈሳዊ በረከት ሰው ተባርከናል። በመንፈሳዊ ስፍራ በሰማይ ስፍራ ተቀምጠናል። እግዚአብሔር አምላኬ ሆይ በህይወታችን፣ በኑሯችን፣ በመግባት በመውጣታችን፣ ሰላማችን፣ ረፍታችን አንተ ሆንህልናል። እግዚአብሔር ሆይ እናመሰግናለን። በተስፋ እናድራለን፣ በተስፋ እንውላለን፣ በተስፋ እንኖራለን። እግዚአብሔር አምላክ፣ አንተን እንታመናለን፣ አንተን እንደገፋለን። ታምነን ተደግፈን በባዶ በመና እንቀር። አምላክ ሆይ አንተ ስኬታችን ነህ፣ መከናወናችን ነህ። ታሳካልን አለ ሕይወታችን፣ ጉዞአችን፣ መግባት መውጣታችን፣ እስከ ፍጻሜ እስከ ምጽአትህ ጌታ ሆይ፣ ወይም አንተ እስክትመጣ ወይም እስከምትጠራን ቀን ድረስ እግዚአብሔር አምላክ ላፍታ አትተወንም። አትጥለንም፣ አትረሳንም። ለጠላታችን መሳቂያ መሳለቂያ አትሰጠንም፣ አታዋርደንም፣ አታሸማቅቀንም። በአንተ ታፍረን ተከብረን በሕይወት በደስታ በሰላም እንኖራለንና ክብርና ምስጋና ላንተ ይሁን፣ አምልኮና ውዳሴ ለአንተ ይሁን። ሃሌሉያ። የወደድከን ውድ አባታችን የተወደድከው ፍቅርን የተሞላ መልካም፣ የፍቅር ሁሉ ምንጭ፣ የእውቀት ሁሉ ምንጭ፣ የጥበብ ሁሉ ምንጭ ሆን ከአምላካችን እናመሰግናለን። የጥበብ መጀመሪያ እግዚአብሔርን መፍራት ነው ተብሎ እንደተጻፈ፣ ጌታ ሆይ ለአንተ ታላቅነት፣ ለአንተ ምረት፣ ለአንተ ቸርነት ከእኛ የምትሻው ክብርን ምስጋናን ነውና ክብርና ምስጋናን እንሰዋላለን። ከምንም በላይ በዘመናችን በሕይወታችን አንተን የመፍራት ጥበብ ለአንተ ፈቃድና ሀሳብ የመኖር የመገዛት ጥበብን እግዚአብሔር ወይ ፈቃድን ሀሳብን እግዚአብሔር አምላክ ሆይ የምናውቅበትን ኃይል፣ ጥበብ፣ ጸጋ፣ ማስተዋል እንድታበዛልን በኢየሱስ ክርስቶስ ስም እንለምናለን። በከንቱ ስፍራ እንዳንገኝ በማትከብርበት መንገድ እንዳንራመድ በማትት አንተ በማትገኝበት ፈቃድህ ማሳብም በሌለበት ስፍራ እንዳንገኝ እንዳንወድቅ፣ እንዳንዋረድ ጌታ ሆይ ከክፉ ነገር ሁሉ ሰውረን፣ ከጠማማ መንገድ ዲያብሎስ ክፉ እጅ ካለበት መንገድ በኢየሱስ ስም ሰውረን። በጥበብ በማስተዋል በመመርመር በጥንቃቄ እንድንራመድ እንድንወጣ፣ እንድንገባ እግዚአብሔር ሆይ እርዳ። ጌታ ሆይ ሰላሜ፣ ምህረቴ፣ ጸጋ በእያንዳንዳችን ላይ ይሁን። ሰላም ለተጨነቁ፣ ፈውስ ለታመሙ፣ በረከት ላጡ እግዚአብሔር ሆይ እንዲሆንላቸው፣ በረከት እንዲበዛላቸው፣ ሰላም እንዲበዛላቸው፣ ፈውስ እንዲበዛላቸው፣ እረፍት በኢየሱስ ክርስቶስ ስም እንለምናለን። መድኃኒት ኢየሱስ ክርስቶስ የዓለም ሁሉ መድኃኒት በኢየሱስ ክርስቶስ ማዳን እውነት ለዓለሙ ሁሉ እንዲገለጥ በጨለማው ዓለም ብርሃን እንዲበራ፣ እግዚአብሔር አምላክ የጨለማ ጋርዶች መጋረጃ ተቀዶ በትውልዶ ደግ ውስጥ የእውነት ብርሃን ክርስቶስ በርቶ እግዚአብሔሩ የጨለማ መጋረጃ ተቀዶ የአመጻ ቅንበር ተሰብሮ የጭቆና ሰንሰለት ተቆርጦ ትውልዱ ሐርነት ነፃነት እንዲወጣ መርገምት ሁሉ እንዲሰበር በኢየሱስ ክርስቶስ ስም እንጸልያለን። በምድራችን ሰላም እንዲሆን አንድነት እንዲሆን መዋደድ ፍቅር እንዲነግስ ኢየሱስ እንዲነግስ እግዚአብሔር አምላክ መርገምት እንዲነቀል መራራ ስር መለያየት ከምድራችን እንዲነቀል ሰላም እንዲበዛ ፍቅር እንዲበዛ በረከት እንዲበዛ ልምላሜ እንዲሆን ሰላም እንዲሆን በኢየሱስ ክርስቶስ ስም እንለምናል። አምላካችን ሆይ ለነገስታት ማስተዋልን ለሕዝብ እግዚአብሔር አምላክ ሆይ ማስተዋልን ጥበብን እንዲሰጥ ጸልያለሁ። አምላካችን፣ ምድራችን፣ ዙሪያችን፣ ጎረቤቶቻችን፣ ሕይወታችን፣ ኑሯችን ሁሉ በአንተ የተቃኘ በአንተ ሰላም የተሞላ በጸጋ በምረት እየተሸፈነ እንዲሆን እንጸልያለን። ሰላም ለዓለም ሁሉ እንዲሆን እንጸልያለሁ። ሰላም ለምድር ዳርቻ ሁሉ እንዲሆን እንጸልያለን። ጭቆና ጭቆና ቀንበር እንዲሰበር የዲያብሎስ ማታለልና ማባላት የጨለማ ስራ፣ የነፍሰ ገዳይ ስራ፣ የደም ማፋሰስ ምክሩ ሁሉ ከንቱ እንዲሆን በኢየሱስ ክርስቶስ ስምን ጸልያለሁ። አምላካችን ሆይ አንተ የፍትህ አምላክ፣ አንተ የነፃነት አምላክ፣ አንተ የሰላም አምላክ፣ ድንቅ መካር፣ የሰላም አለቃ፣ የዘላለም አባት እግዚአብሔር ሆይ በምድር ሁሉ ሰላምን የምታደርግ አንተ ነህ። የክርስቶስ የኢየሱስ ሰላም በምድር ሁሉ እንዲሆን እንጸልያለን። እግዚአብሔር አምላክ አንተ መልካም ነህ። በምድራችን በደቡብ በሰሜን በምስራቅ በምዕራብ በመሃል በሁሉም ስፍራ ሰላም በኢየሱስ ስም በኢየሱስ ክርስቶስ በረከት ብልጽግና ይሆን። ክፋት ይነቀል፣ አመጻ ይነቀል፣ መርገምት ይነቀል። መራርና ጨለማ መጻ በኢየሱስ ክርስቶስ እግዚአብሔር አምላክ ሆይ ጸሎታችንን ስለምትሰማ ስለሰማን እናመሰግናለን። በዘመናችን በህይወታችን ፈቃድ እንጂ ፈቃዳችን አይሆን። ከክፉ ነገር ሁሉ ሰውረን ወደ ፈተና ማታግባን። እግዚአብሔር ሆይ ጊዜያችን የመግባት መውጣታችን ሁሉ አንተ ተቆጣጠር። ስለ ሁሉ ነገር እናመሰግናለን፣ እንወድሃለን፣ ተመስከን። ክብር ላንተ ይሆን ጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይ።